ኦኬ፣ አስራ አንደኛው ጥያቄ ላይ ደርሰናል። እንዲህ ይላል ከሚከተሉት ውስጥ የሰባት ሙሉ አንድ አስረኛ ሲደመር ሀያ አንድ አስረኛ ትክክለኛ ውጤት የሆነው የቱ ነው ይላል። ኦኬ፣ በጣም ጥሩ ጥያቄውን እንጻፈው እዚህ ጋር ሰባት አንድ አስረኛ ሲደመር ሀያ አንድ አስረኛ ነው አይደል የሚለው ጥያቄው። ኦኬ፣ ይህም መስራት በጣም ቀላለው። በመጀመሪያ ይህ እንደምትመለከቱት ድብልቅ ቁጥር ነው። ይኸው እዚህ ጋር እንደምታዩት አንድ ሙሉ ቁጥር አለች። እንደገና አንድ ሕገኛ ክፍል ፋይ አለ። አንድ አስረኛ ህገኛ ክፍል ፋይ ነው። ሰባት ደግሞ ሙሉ ቁጥር ነው። ስለዚህ ሙሉ ቁጥርና ህገኛ ክፍል ፋይ ተደባልቀው ስላሉ እንዲያለ ክፍል ፋይ አይነት ድብልቅ ቁጥር ይባላል። ሶ ድብልቅን ቁጥር በመጀመሪያ ወደ ህገ ወጥ ክፍል ፋይ መለወጥ አለብን። እንዴት? ሰባት ሲባዛ አስር አድርጉ ሰባ ነው አይደል ሲደመር አንድ አድርጉ ሰባ አንድ ይሆናል አይደል ሰባ አንድ ነውና ከስር ጻፏት። ከዛ ኦቨር ታደርጉና ከስር ያለችው ቁጥር አስር አለች አስርን እንዳለች ከስር ትጽፏታላችሁ። ይኸው ሰባ አንድ አስረኛ ሆነ ማለት ነው። ወደ ህገ ወጥ ክፍልፋይ ለወጥ ነው። ከዛ ሲደመር አድርገን ሃያ አንድ አስረኛን እንዳለን እንጽፋታለን። ሃያ አንድ አስረኛ፣ እንደምትመለከቱት አሁን እነዚህ ሁለት ክፍልፋዮች ተመሳሳይ ታሀት ነው አይደል ያላቸው። የዚህኛው ክፍልፋይ ታሀት አስር ነች፣ የዚህኛውም ክፍልፋይ ታሃት አስር ነች። ስለዚህ በቃ እንዲህ አይነት ነገሮች እንደምር ስትባሉ በጣም ቀላለሁ። ትመጡና ከስር አስርን መጻፍ ብቻ። ከዛስ ከላይ ያሉትን መደመር። ሰባ አንድ ሲደመር ሃያ አንድ ዘጠና ሁለት ራይት ስለዚህ በቃ ይኸው ዘጠና ሁለት አስረኛ መጣ መልሱ ነገር ግን ዘጠና ሁለት አስረኛን ማቀለል አለባችሁ ወደ ዝቅተኛ የሳባዊ ቃል መለወጥ አለባችሁ ወደ ዝቅተኛ የሳባዊ ቃል ለመለወጥ ግን ለአሉንም ታሃቱንም ማካፈል የምትችል ቁጥር ማሰብ አለባችሁ ማነች ሁለት አይደል ለአሉንም ታሃቱንም ማካፈል ትችላለች ሁለት ዘጠና ሁለትንም በሁለት ብታካፍሉት አስርንም በሁለት ብታካፍሉት ዘጠና ሁለት ይጠፋና አርባ ስድስት ይሆናል አይደል አስርን በሁለት ስታካፍሉት ደግሞ አስር ይጠፋና አምስት ይሆናል። ስለዚህ መልሱ 46 አምስተኛ መጣ ማለት ነው። ይህ ቁጥር ከዚህ በታች መቃለል ስለማይችል እዚህ ጋር እንቆማለን። መልሱ 46 አምስተኛ ነው። ያ ማለት ለነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 12ኛው ጥያቄ እንዲህ ይላል ከሚከተሉት ውስጥ የ18 ነጥብ 26 ሲቀነስ 5 ነጥብ 753 ትክክለኛ ውጤት የሆነው የቱ ነው ይላል። ኦኬ፣ በጣም ጥሩ እንግዲህ ይህንን በትክክል እንጽፈዋለን መጀመሪያ አስራ ስምንት ነጥብ ሁለት ስድስት እናደርግና ከዛ አምስት ነጥብ ሰባት አምስት ሶስት አደል የሚለው አምስት ነጥብ ሰባት አምስት ሶስት እናደርጋለን። ነጥቦቹ በተመሳሳይ ቦታ ላይ መቀመጣቸውን እርግጠኛ ሆኖ ከዛ ሲቀነስ ነው አደል የተባለ ነው። ኦኬ አሁን ቁልቁል እንቀንሳለን ማለት ነው። በነገራችን ላይ ሁለት ስድስት ብላችሁ እዚህ ጋር ዜሮ ማለት ትችላላችሁ፣ መብታችሁ ነው። ከዛ ከዜሮ ላይ ሶስትን መቀነስ ስለማይቻል ከስድስት ላይ አንድ ትበደርና ዜሮ የነበረችው አስር ትሆናለች። ስድስት የነበረችው ደግሞ ትጠፋና አምስት ትሆናለች፣ አንድ ስለሰጠች። አሁን ከአስር ላይ ሶስትን ስትቀንሱ ሰባት ይሆናል። ራይት ቀጥላችሁ ከአምስት ላይ አምስትን ስትቀንሱ ዜሮ ይሆናል። ከሁለት ላይ ሰባትን መቀነስ አይቻልም፣ ሁለት ከሰባት ስለምታንስ። ስለዚህ ሁለት ከስምንት ላይ አንድን ትበደርና ስምንት ሰባት ትሆናለች። ሁለት ደግሞ አንድ ይሰጣትና አስራ ሁለት ትሆናለች ማለት ነው። ሶ አስራ ሁለት ሲቀነስ ሰባት አምስት ይሆናል ራይት፣ አምስት ይሆናል ከዛ ነጥቡን እንዳለ እዚች ጋር እናስቀምጣለን። ቀጥለን ሰባት ሲቀነስ አምስት ሁለት ይሆናል። ከዛ በኋላ አንድን እንዳለ ወደ ታች እናወርዳታለን። መልሱ ይኸው 12 ነጥብ አምስት ዜሮ ሰባት ሆነ ማለት ነው። ያ ማለት መልሱ ሐ ነው ማለት ነው። ወደ ቀጣዩ ጥያቄ እንሻገር። አስራ ሦስትተኛው ጥያቄ እንዲህ ይላል ከሚከተሉት ውስጥ የሁለት 2.103 ሲባዛ 34.7 ትክክለኛ ውጤት የቱ ነው ይላል። ኦኬ ይህንንም በተመሳሳይ መልኩ እንስራው። ሁ 2.103 የሚለውን ነጥቡን እንትሆና ለጊዜው 2103 እንበለው። ኦኬ፣ ከዛ 347 የሚለውንም ነጥቡን እንትሆና 347ን እንደዚህ እንጻፍ። ኦኬ የአንድ ቤቶቹን በጋራ ነው ማስቀመጥ ያለባችሁ። የአስር ቤቶቹንም በጋራ እንደገና የመቶ ቤቶቹንም በጋራ ነው ማስቀመጥ ያለባችሁ ኦኬ። ከዛ ሲባዛል የተባለው ኖርማሊ ቁጥሮችን በምናባዛበት መንገድ እናባዛዋለን ማለት ነው ኦኬ። እንዴት ነው ታዲያ ማባዛት ያለብን? መጀመሪያ ሰባት ሲባዛ በሶስት እናደርጋለን። ሰባት ሲባዛ በሶስት ስንት ነው? ሀያ አንድ አይደለ ሶ አንድ ንጽፍና ሁለት ይኖረኛል አይደል ሁለት አለኝ። ሁለትን ከዜሮ በላይ ጽፋታለሁ። አለኝ ምላትን ሰባት ሲባዛ ዜሮ ዜሮ ነው፣ ሲደመር ሁለት ሁለት ይሆናል። ሁለትን እዚህ ጋር ጽፋለሁ። ሰባት ሲባዛ በአንድ ሰባት አይደል? ሰባትን እዚህ ጋር ጽፋለሁ። ከዛ ሰባት ሲባዛ በሁለት 14 አይደል? 14ን ሙሉን እዚህ ጋር ጽፋለሁ ማለት ነው። ቀጥዬ ደግሞ በአራት አባዛቸዋለሁ እነዚህን። አራት ሲባዛ በሶስት አስራ ሁለት አይደል? ሁለትን መጥቼ እዚህ ጋር ነው የምጽፈው፣ በአራት ትክክል ማለት ነው። ልክ አሁን ቅድም የጀመርኩት በሰባት ትክክል ነው። አሁን ደግሞ የሚጀምረው በአራት ትክክል ነው። 12 ስለመጣ ሁለትን ጽፌ አንድ ይኖረኛል። አንድ አለኝ ምላትን እዚች ጋር ነው ማስቀምጣት አይደል? አሁን እዚች ጋር ያለች ሁለት ቅድም ሰርተንባታል። አሁን አታስፈልገንም። ኦኬ፣ አራት ሲባዛ ዜሮ ዜሮ አደለ? ሲደመር አንድ አንድ አደል? አንድን ምመጣና እዚች ጋር እንጽፋታለን። ቀጥለንስ አራት ሲባዛ በአንድ አራት አደል? አራትን መተን እዚች ጋር እንጽፋለን። ከዛ በስተመጨረሻ አራት ሲባዛ በሁለት ስምንት አይደል፣ ስምንትን መተን እዚሽ ጋር እንጽፋታለን ማለት ነው። ኦኬ በጣም አሪፍ። ቀጥለን ደግሞ በሶስት እናባዛቸዋለን ማለት ነው፣ እነዚህን ሶስት ሲባዛ ሶስት ዘጠኝ አይደል ሶ ዘጠኝን የምንጽፈው በሶስት ትክክል ነው እዚሽ ጋር ማለት ነው። ኦኬ ከዛ ሶስት ሲባዛ ዜሮ ዜሮ አይደል፣ ዜሮን መተን እዚሽ ጋር እንጽፋለን። ሶስት ሲባዛ በአንድ ሶስት አይደል፣ ሶስትን እዚሽ ጋር ከዛ መጨረሻ ላይ ሶስት ሲባዛ በሁለት ስድስት አደል ስድስትን እንመጣና እዚህ ጋር እንጽፋለን። ጨርስን ማለት ነው። አሁን ቀጥለን ቁልቁል ሁሉንም እንደምራቸዋለን። ቀጥለን መደመር ነው እነዚህን መደመር ማለት ነው። ከአንድ በታች ምንም ስለሌለ አንድን እንዳለች ወደታች እናወርዳለን። ሁለት ሲደመር ሁለት አራት አደል አራትን እዚህ ጋር እንጽፋለን። ሰባት ሲደመር አንድ ስምንት አድል ስምንት ሲደመር ዘጠኝ አስራ ሰባት አደል ሰባትን እጽፍና አንድ ይኖረኛል። አንድን አራት ጋር እንደዚህ ያመጣት አለው ማለት ነው ከአራት በላይ ከዛስ አንድ ሲደመር አራት አምስት ሲደመር አራት ዘጠኝ አደለ ዘጠኝን መጥቼ እዚህ ጋር ጽፋለሁ ቀጥሎስ አንድ ሲደመር ስምንት ዘጠኝ ሲደመር ሶስት አስራ ሁለት አደለ ሁለት ልጻፍና አንድ ይኖረኛል አንድ አለኝ ስል ከስድስት በላይ አስቀምጣት አለው ማለት ነው ኦኬ አሁን ስድስት ብቻዋን ያለችው አለችን ካልኳት አንድ ጋር ሰባት ትሆናለች ስለዚህ ሰባትን መጣና እዚህ ጋር ጽፋለው። ጨረስኩኝ ማለት ነው። ኦኬ ነገር ግን አንድ ነገር ብቻ ይቀረኛል። ይኸውም ምንድን ነው መሰላችሁ? መጀመሪያ ስንጽፍ ነጥቡን እንተወውና ለጊዜው እንዳለ እንጻፈው ብያችኋለሁ አይደለም። አሁን ምን ታደርጋላችሁ? ከነጥቡ በኋላ ያሉትን ሆሄ አትቆጥራላችሁ። ለምሳሌ እዚህኛው ቁጥር ላይ ከነጥብ በኋላ ስንት ሆሄዎች አሉ? ሶስት አደል? ይኸው አንድ፣ ሁለት፣ ሶስት ሆሄ አለ። እዚህኛው ላይ ደግሞ ከነጥብ በኋላ ስንት ሆሄ አለ? አንድ አደለ። ይኸው ከነጥብ በኋላ ያለችው አንድ ሆሄ ነች። ሰባት ነች አደል አንድ ላይ ስንት ሆሄያት አሉ ማለት ነው? ከነጥብ በኋላ እዚህ ጋር ሶስት ሆሄያት አሉ። እዚህ ጋር ደግሞ አንድ ሆሄ አለች። አንድ ላይ አራት ሆሄያት አሉ ማለት ነው። ስለዚህ አሁን መልሱ ጋር ትመጡና ከመጨረሻው ትነሱና አራት ወደ ኋላ ትሄዳላችሁ። አንድ ሁለት ሶስት አራት ስትሄዱ በሁለትና በዘጠኝ መካከል ደረሳችሁ። በሁለትና በዘጠኝ መካከል ነጥብ ታደርጋላችሁ። የው መልሱ በቃ ይሆና ሰባ ሁለት ነጥብ ዘጠኝ ሰባት አራት አንዱ ነ ማለት ነው፣ መልሱ። ያ ማለት መልሱ ሀ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። አስራ አራተኛው ጥያቄ እንዲህ ይላል ከሚከተሉት ውስጥ የ17 ሰባተኛ ሲካፈል ሶስት አምስተኛ ትክክለኛ ውጤት የቱ ነው ይላል። ኦኬ ይህንንም እንደተለመደው እንጻፈው። 17 ሰባተኛ ሲካፈል ሶስት አምስተኛ ነው አይደል የተባለው ኦኬ ማካፈልን በቀላሉ ለመስራት ምን አድርጉ መሰላችሁ ክሪስክሮስን ተጠቀሙ 17ን በመጀመሪያ ከአምስት ጋር አባዙት ስንት ይመጣል 85 አደለ 17 ሲባዛ በአምስት 85 ይሆናል ከዛ ኦቨር አድርጉና ሰባትን ደግሞ ከሶስት ጋር አባዙት ስንት ይመጣል 21 አደለ ስለዚህ መልሱ ው 85 አንደኛ መጣ ማለት ነው ያ ማለት መልሱ መነው ማለት ነው ወደ ቀጣዩ ጥያቄ እና 15ተኛው ጥያቄ እንዲህ ይላል የአስር ርቢ ብዜት 350 ሺህ ሲገለጽ የቱ ይሆናል ይላል። ኦኬ ቁጥሮችን በርቢ ለመግለጽ አንድ ማስታወስ ያለባችሁ ነገር አለ። እነዛ ቁጥሮች አንድና ከአንድ በላይ መሆን ይችላሉ። ከአስር በታችም መሆን ይችላሉ። ከዛ ውጭ ግን መሆን አይችሉም። ለምሳሌ አንድ፣ ሁለት፣ ሶስት በነጥብም መገለጽ ይችላሉ። ሶስት ነጥብ አምስት አራት ነጥብ ስድስት አምስት ነጥብ ሰባት ብቻ ከአስር በታችውን እንጂ በነጥብም መገለጽ ይችላል። ከአንድ በታች መሆን አይችሉም። ከአስር በታች መሆንም አለባቸው። ይህንን መርሳት የለባችሁም። ሰው በመጀመሪያ ጥያቄውን እንጻፈው 350 ነው አይደል የሚለው ሰው በርቢ ስትገልጹት ቁጥሩ በአንድና በአስር መካከል መሆን አለበት ብያቸዋለሁ። አንድና ከአንድ በላይ መሆን ይችላል ከአስር ደግሞ በታች መሆን አለበት ግዴታ። ሰው የአንድ ይመጣልን ከፈለግን በቀላሉ ለመስራት ወደኋላ ሂዱ። አንድ ወደኋላ ሄደናል፣ ሁለት ሄደናል፣ ሶስት ሄደናል አራት ሄደናል። እዚህ ጋርም መቆም የለብንም ምክንያቱም እዚህ ጋር ከቆምን ሰላሳ አምስት ይሆንብናል። ነገር ግን ቁጥሩ ከአስር 10 በታች መሆን አለበት ብያቸዋለሁ። ሰው አንድ መጨመር አለብን ማለት ነው። አንድ ስንጨምር ሶስት ነጥብ አምስት ላይ እንቆማለን። ስለዚህ ስንት ወደኋላ ሄደን ሄድን? አንድ ሁለት፣ ሶስት፣ አራት፣ አምስት። ሰው መልሱ ምን ይሆናል ማለት ነው? ሶስት ነጥብ አምስትን እንዳለ ተጽፏትና ሲባዛ ብላችሁ 10 ትሉና ወደኋላ ስንት ነው ሄድ? አምስት አይደል ሄድ ነው ዘ ፓወር ኦፍ አምስት ትላላችሁ ማለት ነው። መልሱ ባጭሩ ይሄ ነው። ያ ማለት መልሱ መነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 16ኛው ጥያቄ እንዲህ ይላል የእኩልነት አረፍተ ነገር 48 ሲደመር 3 ሁለተኛ ሸ እኩል ነው 108 እውነት የሚያደርገው የሸ ዋጋ ስንት ነው ይላል። ኦኬ፣ ይህንንም መጀመሪያ እንጻፈው 48 ሲደመር 3 ሁለተኛ ሸ እኩለው መቶ ስምንት ነው አይደለ የተባለው ኦኬ ስለዚህ ከኛ የሚጠበቀው ሸን መፈለግ ነው ማለት ነው ስለዚህ ሶስት ሁለተኛ ሸን ለብቻዋን እናስቀራትና እኩለው እናደርግና 108 ብለን 48ን ወደዚህ እንሰደው ሲቀነስ 48 እናደርጋለን ማለት ነው ኦኬ ምክንያቱም 48 እዚህ ጋር ፖዚቲቭ ነበረች ወደዚህ ስትሻገር ማይነስ ትሆናለች አይደለ ሶ ሶስት ሁለተኛ ሸ እኩል ይሆናል መቶ ስምንት ሲቀነስ አርባ ስምንት ስልሳ አደለ ስልሳ ይሆናል። ሶ አሁን የፈለግናት ሸን ነው አደለ? ሸን ብቻዋን ለማግኘት እዚህ ጋ ሶስት ሁለተኛ አደለ የሚለው በሁለት ሶስተኛ እናባዛታለን ማለት ነው። በሁለት ሶስተኛ እናባዛለን። በዚህ በኩል ያለውን በሁለት ሶስተኛ ስናባዛ በዚህም በኩል ያለውን በሁለት ሶስተኛ ግዴታ ማባዛት አለብን። ኦኬ፣ ኦኬ፣ በጣም ጥሩ። ሶ ሁለት ሶስተኛ ሲባዛ ሶስት ሁለተኛ ስናደርግ ሁለት ሲባዛ በሶስት እናደርጋለን አይደል ሁለት ሲባዛ በሶስት ስድስት ይሆናል። እንደገና ሶስት ሲባዛ በሁለት እናደርጋለን፣ ይህም ስድስት ይሆናል። ስለዚህ ስድስት ስድስተኛ ሻ ይሆናል ማለት ነው አይደል? ኦኬ በጣም ጥሩ። እኩል ይሆናል አድርገን ስልሳ ሲባዛ ሁለት ሶስተኛ ማለት ደግሞ ስልሳ ሲባዛ ሁለት ኦቨር ሶስት ማድረግ እንችላለን አይደል? ኦኬ። ስለዚህ ስድስት ስድስተኛ ማለት ስድስት ሲካፈል ለስድስት ነው። ስድስት ስድስትን ታጠፋለች፣ አንድ ይሆናል ማለት ነው። ወይም በሌላ አነጋገር ሻ ብቻውን ይቀራል ማለት ነው። ሸብቻውን ብቻውን ይቀራል ሸ እኩለው 60 ሲባዛ ሁለት 120 ይሆናል ኦቨር 3 ይሆናል ማለት ነው። እኩለው ኩለው 120 ሲካፈል ለ3 አርባ ይሆናል የሸ ዋጋ 40 ነው ማለት ነው። ያ ማለት መልሱ ሐ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 17ኛው ጥያቄ እንዲ ይላል ከሚከተሉት ቁጥሮች ውስጥ ያለ እኩልነት አረፍተ ነገር 18 ሲደመርቀ ያንሳል 35 እውነት የሚያደርገው የቀ ዋጋ ስንት ነው ይላል ኦኬ ይህንንም እስኪ እንጻፈው እንዳለ 18 ሲደመር ቀ ያንሳል 35 አይደል ሰው ቀን ብቻዋን ለማስቀረት በዚህም በኩል 18ን መቀነስ በዚህም በኩል 18ን መቀነስ እንችላለን አይደል ሰው 18 18 ስታጠፋ ቀ ብቻዋን ቀረችልን ቀ ያንሳል 35 ሲቀነስ 18 17 ይሆናል አይደል የቀ ዋጋ ከ17 ማነስ አለበት ማለት ነው። ስለዚህ ምርጫው ጋር እንመጣና ከ17 የሚያንስ ቁጥር ነው የምንፈልገው። ከ17 የሚያንስ ብቸኛው ቁጥር ሐመር ውሃ ጋር ያለው 16 ነው አይደል ከተሰጣቸው አማራጮች ውስጥ ስለዚህ መልሱ ሐመር ውሃ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ 18ኛው ጥያቄ ላይ ደርሰናል። እንዲህ ይላል የያለ እኩልነት አረፍተ ነገር 8 ሲደመረ ያንሳል 19 መስሪያ ክልል የሙሉ ቁጥር ስብስብ ቢሆን ከሚከተሉት ውስጥ የረ ዋጋዎች የቱ ነው ይላል ኦኬ በጣም ጥሩ በመጀመሪያ ይህንን እንጻፈው ስምንት ሲደመር ረ ያንሳል 19 አይደል የተባል ነው ኦኬ ረን ብቻውን ለማግኘት በዚህም በኩል ስምንትን መቀነስ በዚህም በኩል ስምንትን መቀነስ ከዛ ስምንት ስምንትን ስታጠፋ ረ ያንሳል 19 ሲቀነስ ስምንት ስንት ይሆናል አስራ አንድ አይደል ስለዚህ ረ ያንሳል 11 ይሆናል ማለት ነው። ስለዚህ የረ ዋጋዎች ከ11 የሚያንሱ ሙሉ ቁጥሮች ናቸው ማለት ነው። ያ ማለት ከዜሮ ጀምሮ እስከ 10 ድረስ ያሉት ናቸው የረ ዋጋዎች መሆን ያለባቸው። ስለዚህ ከዜሮ ጀምሮ እስከ አስር ድረስ ያስቀመጠን አማራጭ እንፈልግ። ሀ ነው አደለ ው 0 1 2 3 ብሎ እስከ 10 ድረስ ይላል። ሌሎቹን ተመልክታቸኋቸው ከሆነ ለጋ 0 1 2 3 ብሎ እስከ 8 ድረስ ነው የሚለው። ዘጠኝና አስርን አላካተተም። አምሮ ጋ ብትመጡ 0 1 2 3 ብሎ እስከ 11 ድረስ ይሄዳል ነገር ግን የረ የረዋጋ 11 መድረስ አይችልም። ከ11 ማነስ አለበት። መጋብት መጡ 0 1 2 3 ብሎ እስከ 18 ድረስ ይሄዳል። እንዳልኳችሁ የረ ዋጋ ግን ከ11 የሚያንስ ነው። 18 ድረስ መድረስ አይችልም። ስለዚህ ትክክለኛው አማራጭ ሀጋ የተሰጣችሁ ነው። ለም ብትሉ ሀጋ ከዜሮ ጀምሮ እስከ 1 10 ድረስ ነው የሚሄደው። የረዋጋ ከ11 ማነስ አለበት ብያቸዋለሁ። ስለዚህ ትክክለኛው መልስ ሀ ነው ማለት ነው። ወደ ቀጥለው ጥያቄ ንለፍ። ኦኬ 19ኛው ጥያቄ እንዲህ ይላል የ35 ደብተሮች ዋጋ 2100 ብር ቢሆን አንድ ሰው በ1500 ብር ስንት ደብተሮችን ይገዛል ይላል እንግዲህ ከጥያቄው በቀላሉ እንደምንረዳው የደብተሮቹ ቁጥር በጨመረ ቁጥር የሚወጣውም ገንዘብ ይጨምራል ማለት ይህን ለመረዳት በቀላሉ ሱቅ ወጣችሁ አንድ ደብተር ብትገዙና ሶስት ደብተር ብትገዙ የምታወጡት ወጪ እኩል ነው እንዲህ እኩል አይደለም አይደል ሶስት ደብተር ለመግዛት የምትከፍሉት ገንዘብ አንድ ደብተር ለመግዛት ከምትከፍሉት ገንዘብ ይጨምራል አይደል ያ ማለት የደብተሩ ቁጥር በጨመረ ቁጥር የምትከፍሉትም ገንዘብ ይጨምራል ማለት ነው። ስለዚህ በደብተሩ ቁጥርና እናንተ በምትከፍሉት ገንዘብ መካከል ቀጥተኛ ዝምድና ነው ያለው የደብተሩ ቁጥር ሲጨምር የምትከፍሉትም ገንዘብ ስለሚጨምር። ይህም ጥያቄ ተመሳሳይ ነው። የደብተሮቹ ቁጥር ሲጨምር የሚወጣውም ገንዘብ ይጨምራል። ስለዚህ በደብተሮቹ ቁጥርና በሚወጣው ገንዘብ መካከል ቀጥተኛ ዝምድና ነው ያለው እንዲህ ያለው ዝምድና ርቱ ወደረኛ ይባላል። ኦኬ ሶ ይህንን ለመስራት በጣም ቀላል ነው። እንዴት እንደምትሰሩት ላሳያችሁ። በመጀመሪያ የ35 ደብተሮች ዋጋ ተብላችኋል፣ አደለ? ስለዚህ ኑና 35 ደብተሮች ደብተሮች የሚለውን እንግዲህ በምጻረ ቃል ደብለን እንጻፋት። የ35 ደብተሮች ዋጋ 2100 ብር ቢሆናል የተባላችሁት። ስለዚህ 35 ደብተሮችን ለመግዛት 2100 ብር ያስፈልጋል። ራይት 2100 ብር። ኦኬ በጣም ጥሩ። አንድ ሰው በ1500 ብር ይላል ስለዚህ የብሩን መጠን የነገራችሁ፣ ስለዚህ የብሩን መጠን በዚህ በኩል ነው እየጻፈን ያለ ነው። ሰው 1500 ብር ቢያወጣ፣ አንድ ሰው ስንት ደብተሮችን መግዛት ይችላል? እሷን ጥያቄ ምልክት ታደርጉባት አላችሁ ማለት ነው። ኦኬ በጣም ጥሩ። ከዚህ በኋላ ምን አድርጉ መሰላችሁ? በዚህ በኩል ያለችውን ሸ በሏት፣ በዚህ በኩል ያለችውን ደግሞ ቀ በሏት። እችኛዋ ሸ አንድ ነች ማለት ነው አይደል? እቺ ሸ አንድ ነች። ችኛዋ ደግሞ ቀ አንድ ነች ማለት ነው አይደል ችኛዋ ደግሞ ሸ ሁለት ነች ችኛዋ ደግሞ ቀ ሁለት ነች ማለት ነው አይደል እንደዚህ አድርገን መግለጽ እንችላለን አይደለ ኦኬ በጣም ጥሩ ሰው ይህ ርቱ ወደረኛ ነው ብያቸዋለሁ ስለዚህ ርቱ ወደረኛነት ላይ የወደረኛነት ጠቋሚ የምትባለው ጠ እኩለው ቀ ሲካፈል ሸ ነው ጠ ማለት ቀ ሲካፈል ሸ ነው ኦኬ ሶ ቀ አንድ ኦቨር ሸ አንድ እኩል ነው ቀ ሁለት ኦቨር ሸ ሁለት ይሆናል ማለት ነው። በአጭሩ ጠ ማለት ልክ በዚህ መንገድ መገለጽ ይችላል። ኦኬ በጣም ጥሩ ሶ ቀ አንድ ማለት ማን ነው? ሁለት ሺህ አንድ መቶ አይደል ኦቨር ሸ አንድ ማለት ማን ነው? ሰላሳ አምስት አይደለም ሰላሳ አምስት እኩል ነው ቀ ሁለት ማለት ማን ነው 1500 ራይት 1500 ኦቨር ሸ ሁለት ማለት ማን ነው አናቃትም አይደል እሷን ነው ምንፈልጋትም እሷን ነው ስለዚህ ሸ ሁለትን ለማግኘት ክሪስ ክሮስ ማድረግ እንችላለን 2100 ሲባዛ ቺ ጥያቄ ምልክት እንግዲህ ጥያቄ ምልክቷ የምትወክለው ሸ ሁለትን ነው ብያቸዋለሁ እኩለው 35 ሲባዛ 1500 አይደለ? 35 ሲባዛ 1500 1500 ማድረግ ብቻ። ኦኬ በጣም ጥሩ። ከዛች ጥያቄ ምልክት የተደረገባትን ለማግኘት በዚህም በኩል በ2100 ማካፈል፣ በዚህም በኩል ያለውን በ2100 ማካፈል፣ ጥያቄ ምልክት የተደረገባትን ብቻዋን ለማስቀረት ማለት ነው። ሶ 2100 2100 ስታጠፋ ጥያቄ ምልክት የተደረገባትን ብቻዋን አስቀረናት። ሶ ጥያቄ ምልክት እኩል ነው 35 ሲባዛ 1500 ኦቨር 2100 ሆነ ማለት ነው። እዚ ጋ ሁለቱ ዜሮች ሁለቱ ዜሮችን ማጥፋት ይችላሉ፣ ምክንያቱም ከላይ ያለው ማባዛት ስለሆነ ማለት ነው። እንዳትሳሳቱ፣ ከላይ ያለው መደመር ቢሆን እንደዚህ ዝም ብላችሁ ማጣፋት አትችሉም። ነገር ግን ከላይ ያለው ማባዛት ስለሆነ ነው ሁለቱ ዜሮችን ሁለቱ ዜሮች ያጠፏቸው። ስለዚህ 35 ሲባዛ 15 ይሆናል ማለት ነው። ይሄ 35 ሲባዛ 15 ሲካፈል ለ21 ይሆናል ሰው 35 ሲባዛ 15 525 ይሆናል 525 ሲካፈል ለ1 ይሆናል 525 ሲካፈል ለ1 25 ይሆናል ማለት ነው ይህ ማለት ሻ 2 ነው ማለት ነው በሌላ አነጋገር ሻ 2 ማለት በ1500 ብር የሚገዛው የደብተር ቁጥር ማለት ነው እሱም ስንት ሆነ 25 ማለት ነው ስለዚህ መልሱ አምሩሃ ነው ማለት ነው ወደ ቀጣዩ ጥያቄ ንላፍ ሀያኛው ጥያቄ ላይ ደርሰናል። ሀያኛው ጥያቄ ደግሞ የኢርቱ ወደረኛነት ጥያቄ ነው። 19ኛው ጥያቄ የርቱ ወደረኛነት ጥያቄ ነበር አይደል? ሀያኛው ደግሞ የኢርቱ ወደረኛነት ጥያቄ ነው። እንዲህ ይላል፣ ሶስት ሰዎች አንድን ስራ በ15 ሰዓት ቢጨርሱት፣ ይህንኑ ስራ አስር ሰዎች ቢሰሩት ስንት ሰዓት ይፈጅባቸዋል ይላል። ወል ይህንን በቀላሉ ለመረዳት እንደምትችሉት በሰዎቹ ብዛትና በሚፈጅባቸው ሰዓት ብዛት መካከል ቀጥተኛ ሳይሆን ኢ ቀጥተኛ ዝምድና ነው ያለው። ነገሩን በምሳሌ ላስረዳችሁ። እስኪ እንበልና እናንተ ቤት የሆነ ማሽን ተበላሸ እና ያንን ማሽን አንድ ሰው መጥቶ ቢሰራው ቀኑን ሙሉ ሊፈጅበት ይችላል። ነገር ግን ከአንድ ረዳቱ ጋር ቢሰራው ግማሽ ቀን ሊፈጅባቸው ይችላል አይደል? ያ ማለት የሰዎቹ ቁጥር በጨመረ ቁጥር የሚፈጅባቸው ሰዓት እየቀነሰ ይመጣል ማለት ነው። ያ ማለት በሰዎቹ ቁጥርና በሰዓቱ መካከል ኢ ቀጥተኛ ዝምድና ነው ያለው። ኢርቱ ወደረኛነት ማለት ያ ነው። ስለዚህ ሶስት ሰዎች ተብላችኋል አይደለም? ስለዚህ ልክ ቅድም በሰራንበት መንገድ እንስራው። ሶስት ሰዎች ብላችሁ እዚህ ጋር ትጽፋላችሁ። ሶስት ሰዎች አንድን ስራ ለመስራት 15 ሰዓት ቢፈጅባቸው ተብሏል አይደለም? ስለዚህ እዚህ ጋኑና 15 ሰዓት ብላችሁ ትጽፋላችሁ። በጣም ጥሩ ሰው ይህንኑ ስራ አስር ሰዎች ተብላቸዋል። አስር ሰዎች፣ ስለዚህ የሰዎችን ቁጥር በዚህ በኩል ነው እየጻፍን ያለ ነው። አስር ሰዎች ለመስራት ስንት ሰዓት ይፈጅባቸዋል ነው ጥያቄው። ስለዚህ ስንት ሰዓት እንደሚፈጅባቸው አልተነገረንም። ኦኬ፣ ስለዚህ አሁን ቅድም ልክ እንዳደረግነው ይሄንን ሸ በሉት ይሄንንስ ቀ በሉት። ያ ማለት ይሄ ሸ አንድ ነው፣ ይሄኛው ሸ ሁለት ነው አይደል? በዚህ በኩል ደግሞ ያለው ቀ አንድ ነው። ይሄ ችኛዋ ደግሞ ቀ ሁለት ነች ማለት ነው። ኦኬ፣ በጣም ጥሩ። አሁን ኢርቱ ወደረኛነት ላይ የወደረኛነት ጠቋሚ የሆነችው ጠ ቀ ሲባዛ ሸነች። ልክ እንደ ቅድሙ ቀ ሲካፈል ሸ ሳትሆን ቀ ሲባዛ ሸነች። እችን ፎርሙላ አትርሷት። ሰ እንደዚህ ከሆነ ቀ አንድ ሲባዛ ሸ አንድ እኩል ለው ቀ ሁለት ሲባዛ ሸ ሁለት ነው ማለት ነው። በዚህም በኩል ያለው በዚህም በኩል ያለው ጠ ነው፣ ጠ አንድ እና ጠ ሁለት ናቸው። ጠ አንድ እና ጠ ሁለት እኩል ናቸው ማለት ነው። በሌላ አነጋገር እችን ያዟት። በጣም ጥሩ ስለዚህ፣ አሁን በጥያቄው መሰረት ቀ አንድ ማለት 15 ነች አለ 15 ሲባዛ ሸ አንድ ማለት ደግሞ ሶስት ነች ሲባዛ 3 እኩል ነው ቀ ሁለትን አናቃትም አይደል? ቀ ሁለትን አናቃትም ሲባዛ ሸ ሁለት ደግሞ 10 ነች 10 ትሆናለች ማለት ነው። ስለዚህ 15 ሲባዛ 3 45 ይሆናል። 45 እኩል ነው አስር ጥያቄ ምልክት አድርገን መጻፍ እንችላለን ቦታ ማቀያየር ማለት ነው ያው ነው ኦኬ በጣም ጥሩ ስለዚህ እቺ ጥያቄ ምልክትን ለብቻው ለማግኘት በዚህ በኩል ያለውን በአስር ማካፈል በዚህም በኩል ያለውን በአስር ማካፈል አይደል ስለዚህ አስር አስርን ስታጠፋ ጥያቄ ምልክት የተደረገባት እኩል ለው ጥያቄ ምልክት የተደረገባት ማለት ቀ ሁለት ነች ሺህ አትርሱም ቀ ሁለት እኩል ለው አርባ አምስት አስረኛ ሆነ ማለት ነው አርባ አምስት ሲካፈል ለአስር ሆነ አርባ አምስት ሲካፈል ለአስር ማለት አርባ አምስት እንጽፋችሁ ከዚች ከአምስት አንድ ወደኋላ ሄዶ ነጥብ ማድረግ ነው አይደል ስለዚህ መልሱ አራት ነጥብ አምስት ሰዓት ይመጣል ማለት ነው ስለዚህ አስር ሰዎች ስራውን ሰርቶ ለማጠናቀቅ የሚፈጅባቸው ሰዓት አራት ነጥብ አምስት ሰዓት ነው ወይም አራት ሰዓት ከሰላሳ ደቂቃ ነው የሚፈጅባቸው ማለት ነው ኦኬ ይህ መልስ ግን አማራጭ ውስጥ አለ ወይ ብለን ስንፈልግ ምርጫው ውስጥ ይህ መልስን አናገኘውም። አራት ሰዓት ከ30 ደቂቃ የሚል መልስ ምርጫው ላይ አናገኝም። ስለዚህ ጥያቄው ትክክለኛ ምርጫ የሌለው ጥያቄ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ።